እያሉ ያሉ ብዙዎቹ ሀይሚ ላይ ተነስተዋል። ተነሳችሁም አልተነሳችሁም፣ አንዳንድ ሰዎች ምንም የምታመጡ ምንም የምታወሩት፣ እንደ ሻማ እየቀለጥኩ ነው ያለችው ቃላት ምንድን ነው? ይሄን ነገር ልትናገር ያስቻላት ብላችሁ አስባችታል? ቡራዬ እንግዲህ ዛሬ በቲክቶክ መንደር መጥቶ ወሬ ቤትን ብትሄድ የኔ ነች እያለ እንግዲህ ወሬ አያስፈልግም፣ ወሬ ተውን፣ በቃ ተፋቱን፣ እኛ ወሬ አስጠልቶናል እያለ እየተናገረን ያለው ቤተሰብ እንግዲህ፣ ብሩክ ወንድማችን በጣም የምንወደው እኔ በበኩሌ ለብሩክ ያለኝ አክብሮት ለብሩክ ያለኝ ፍቅር ማርያም የተለየ ነው። ፍቅር ስላችሁ ደግሞ በወንድምነት ማለት ነው። እንግዲህ ሀይሚዬ ያው የሰው ወሬ እየሰማች እንደሆነ ነው እሱ እየተናገረ ያለው የሰው ወሬ የትም እንደማያደርስ የሰው ወሬ ሰምቶ ከሚወዱት ሰው ጋር አለመለያየትን ነው እያስረዳ ያለው እዚህ ጋር ማለት ነው እንግዲህ ሀይሚ የኔ ፍቅር የኔ ማር የኔ ልዕልት ሁሉም ሰው ተነስቶባታል ለምን ያሰማችውን ያላየችውን ያልተጨበጠውን ነገር ዝም ብላ እያወራች የልጁን ስም ታጠፋለች እያሉ ብዙዎቹ ሀይሚ ላይ ተነስተዋል ተነሳችሁም አልተነሳችሁም አንዳንድ ሰዎች፣ ምንም የምታመጡ ምንም የምታጎሉባት ነገር የለም ሀይሚ ላይ ማለት ነው። ሀይሚ ምንም ብታረግ ራሷን ታቃለች። ሀይሚ ደግሞ ራሷን ሳታቅ የምትናገር ልጅ አይደለችም። እንግዲህ ቤተሰብ ትላንትናን፣ በቀደምም፣ በቃ ይህን ሰሞን እየሰማችሁ ነው ያለችው። ሀይሚ የምትናገረው ነገር ብዙ ነገር እንደተደረገች ለእኛ ብላ ለተመልካቾቿ ብላ ቪዲዮ እንደምትሰራ የእነሱን መለትን ለማንፈልግ ሰዎች ብላ እየሰራች እና ራሷ እየተጎዳች እንደሆነ፣ እንደ ሻማ እየቀለጥኩ ነው እኔ እናንተን የኔን ውስጥ የተረዳልኝ የለም እኔን የተረዳኝ ሰው የለም። እኔ ግን በውስጤ እየተቃጠልኩ ነው፣ በውስጤ እየነደርኩ ነው ስትል፣ ይሄ ነገር እኔ በጣም የተሰማኝ ቤተሰብ ምን ያህል ነው ብሩኪ ሀይሚን በውስጥ እያስከፋት ነው ያልኩት። ጉሩኬ በውስጥ ለሀይሜ ትክክለኛ ሰው አይደለም ያልኩት። እንደዛ ስትል ማለት ነው እንግዲህ እንደዛ ነው የሚያስብለው። ቤተሰብ ለምን እኔ እንደ ሻማ እየቀለጥኩ ለእናንተ ብዬ ነው እንደዚህ እየሆንኩ ያለሁት ስትል፣ እኔ አዎ እንደ እኔ ማርያም በጣም ትናድጃል። ለምን እንደዚህ የሆነች ለምን ትሰራለች? እንደዚህ የሆነች ለምን እንደ የውስጧ መናገር ካለበት እውነተኛውን ነገር መናገር። ለምን መሰላችሁ? ይሄ ነገር ፕራንክ እንኳን ቢሆን ለብሩኬስም ጥሩ እንዳልሆነ ነው የምነግራችሁ። ሀይሚያውን የምትናገረው ቃላቶች በጣም ከባድ ከባድ ቃላቶች ነው። ለምን የሆነ ነገር ፕራንክ እንኳን ቢሆን ሀይሚ ላይ ነው የሚፈረደው? ለምን እንደዚህ አይነት ቃላት ስትጠቀም ለፕራንክ ከሆነ ያሳዝናል ግን እውነተኛ ነገር ደግሞ ከሆነ ሀይሚዬ በጣም ታሳዝናለች ማለት ነው እኔ የምለው ብዙዎቻችሁ እያላችሁ ነው የተናገራችሁ ነው ያላችሁት ለምንድን ነው የተናገራችሁ ያላችሁት እውነት ሀይሚን ብሩክ የሚወዳት ቢሆን እውነት ሀይሚን ከልቡ የሚወዳት ቢሆን ሁሌም ወድሻለሁ አይላትም ሁሌም ወድሻለሁ ወድሻለሁ ለምንድነው ወድሻለሁ ሁሌ የሚላት ለምንድነው ሰው ፍለብት አፈቅርሻለሁ የኔ ፍቅር የኔ እናት የኔ ፍቅር ለምንድን ነው ማይላት? ፍቅሩን ለምንድን ነው ማይገልጽላት? ሁሌ ወድሻለሁ እኮ ማንኛውም ሰው ወድሻለሁ ይላል። ሀይሜን ወደ አፈቅርሻለሁ ቢላት ሚዲያ ላይ ምንም እኔ የምጠላም አይመስለኝም። እንግዲህ ቃል ኪዳን አለን፣ በውስጥ እኛ ቃል ኪዳን አለን እያሉ ነው። አለ ቃል ኪዳን ደግሞ ካላቸው ደግሞ ሀይሜን ነገር አልተረዳችሁም ወይ? ምንድን ነው ነገሩ? ሀይሜን እናንተ አልተረዳቸው። ሀይሜ የራሷ የሆነ ውስጧን የሚያቃጥላት ነገር ሊኖር ይችላል። አውቃም ዝም ብላ ለስሜት ብላ ዝም ብላ እየሰራችስ ቢሆን ምን ታውቃላችሁ? ሀይሚ ላይ ዝም ብላችሁ የምትፈርዱባት ሀይሚን ዝም ብላችሁ ተነስታችሁ ትልቁም ትንሹም የተነሳ የሚሰድባት ለምንድን ነው መጀመሪያ የእሷን የዚችን ልጅ የዚችን የሀይሚን ልጅ ትንሽ ልጅ የተረዳ ሰው አለ ወይ? ይሄ ቃላት የተናገረችው እንደ ሻማ እየቀለጥኩ ነው ያለችው ቃላት ምንድን ነው ይሄን ነገር ልትናገር ያስቻላት ብላችሁ አስባችሁታል አስባችሁታል መጀመሪያ እሷ ላይ ከመፍረድ ማለት ነው፣ ሀይሚ ላይ ከመፍረድ አስባችሁታል? አዎ ሀይሚ እኔ ሀይሚ ትክክል ነች፣ በግማሽ በኩል ትክክል ነች። ብሮኬ በግማሽ በኩል ትክክል ነው። እኔ አሁን ሀይሚ ላይ ትንሽ እኔ ቅሬታ ያደረገብኝ ምንድን ነው? ቤተሰብ ማናችሁም ቅሬ ያላችሁት ነገር ነው ይሄ ነገር፣ አውቃለሁ። ለማንኛውም መጀመሪያ ይህን ቪዲዮ በደንብ አርጋችሁ ላይክ አርጉ፣ ላይክ በደንብ አርጉ፣ ላይክ ያስፈልጓል። ሁላችሁም ቅሬ ያላችሁ ምንድነው፣ ሀይሚ ለምን ትክክለኛው መረጃ ይዛ ለምን ለብሩኬ አታሳየውም? ነው የሁላችንም ቅሬታ ሀይሚ ላይ ያለኝ ቅሬታ አንድ ይሄ ብቻ ነው። ለምን አታሳየውም ለብሩክ? ለምንስ ለሰው ብላ እንደ ሻማ እየቀለጥ ውስጧ እያዘን ውስጧ እያለቀሰ፣ ለምንስ ለሰው ብላ ለሰው ብላ ሰውን ለማስደሰት ስትል ለምን ራሷን ትጎዳለች? ይሄ አሱ የኔን ያናደኛል። ለምን ራሷን ትጎዳለች? የሚሆን ነገር ከሆነ ይሆናል፣ የማይሆን ነገር ደግሞ አይሆንም፣ በቃ በዚህ ዓለም ላይ ማንም መለያየትም አንድ መሆንም ያለ ነው። እግዚአብሔር አይለያያቸው ግን ምንድነው አሁን ሀይሚ እዚህ ጋራ እመን ብቻ ሳይሆን ነገሩን ማሳየት አለባት። ምን እንደተፈጠረ ማሳየት አለባት። ስለዚህ እንግዲህ ብሩኬ ዛሬ በጣም እኔ ብሩኬ በጣም ነው የሚያሳዝንኝ በእውነት ብ ከሆነ ማርያምን ነው የምላችሁ እኔ እውነት ሀይሚ እንደሻማ እየቀለጥኩን ያለችው ነገር ውስጤን በልቶኛል። ግን ምንድነው እዚህ ጋር ደግሞ በምናየው ነገር ደግሞ በፈለቤት ደግሞ በካሜራ የምናየው ደግሞ ብሩኬ ይሄን ያህል ሀይሚን የሚያስቀይም ልጅ አይደለም። ብሩኬ ይሄን ያህል ሀይሚን የሚያሳዝን ልጅ አይደለም። እኔ ከብሩኬ አንድ ነገር መጥፎ ነገር አንድ ቀን ይኸው አንድ ዓመት ከምናምን ሲቀመጡ አይቼበት አላቅም። እንግዲህ እግዚአብሔር ብቻ እየወቀው ነው ብሎ የእነሱን ልጆች መሀል እንግዲህ ሀይሚን በምትናገረው ቃላቶች እኔ በጣም ውስጤ እያዘነን ያለው ብሩክንም እግዚአብሔር ይጠብቀው ነው የሚለው። ሀይሚዬንም እግዚአብሔር ይጠብቃችሁ። ሁላችንም ዝም ብለን መፍረድ የለብንም። ያላወቅነውን ነገር ዝም ብለን ባናወራ ይሻላል። ሁለቱ ልጆች ይታወቃሉ፣ ራሳቸው መፍታት ይችላሉ፣ ከካሜራ ውጭም መፍታት ይችላሉ ነው የምለው። እኔ እንጃ ብቻ አላቅም። እስቲ አነጋግሪ የምትሉኝ ሰው ካለ ደግሞ ስልክ ላኩልኝ። ደውዬ አነጋግራለሁ። የምትፈልጉት ሰው ነብሩኬን እንዲያስታርቅ የምትፈልጉት ሰው ስልክ ካላችሁ፣ የእነሱ ቅብ የሆነ ስልክ ካላችሁ እኔ እንትናለኝ፣ የቦስ ስልክ አለኝ፣ ግን ለቦስ በቀደም ደውዬለታለሁ፣ ግን አልተናገርኩም። እዚህ ጋራ እስቲ ይሄን ነገር ደግሞ አይተን ዛሬ ምን እንደሚፈጠር አይተን እንናገራለን ማለት ነው። ጨረቋ በነገራችን ላይ እናፍቀሽናል። የኔ ፍቅር እንወዳቸዋለን። ቻው ቻው።